ኦኬ፣ ኦኬ አዳዲስ ነገሮች አሉ። አብርሃም ተሽሎት ወደ ቤቱ መግባቱን ሰምቻለሁ። ሩታ አብርሃምን መጠየቋንም ሰምቻለሁ። በዚህ ጉዳይ የምላችሁ ነገር አለኝ። ሄርሜላ ከአብርሃም እርቅ አድለው እያለች ትገኛለች። በአሁኑ ሰዓት ሄርሜላም ከአብርሃም ለመሰወርና ሙሉ በሙሉ ከአብርሃም ለመራቅ መወሰኗን ሰምቻለሁ። በዚህ ጉዳይ የምላችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና ቤተሰባቸውን በመስጠት አብራችሁ ኙ ነው በመጀመሪያ ጉዳይ ሳልፍ አብርሃም ተሽሎት ወደ ቤቱ መግባቱን ሰምቻለሁ። በትናንትናው ዕለት እንግዲህ ሆስፒታል መግባቱን ሁላችሁም የያያችሁት ነገር ይመስለኛል። ሆስፒታል ውስጥ ብዙ ጭቅጭቆች ነበሩ፣ ብዙ መተራመሶች ነበሩ። በአብርሃም ጓደኞች በኩልም እንደዚሁም በአብርሃም በኩል ደግሞ ከፍተኛ ጭንቀት ይታይ ነበር። ምክንያቱም ሄርሜላ በተደጋጋሚ አሁንም እየተሻሸቹ ነበረ ዳግመኛው እንደዚህ አይነት ነገር ውስጥ አልከ

አልከት እያለችው እንግዲህ በአንድ በኩል ደግሞ የምታሳየው የፍቅር ስሜት እዛው አለ ማለት ነው። እንግዲህ አብርሃም እያስመሰለ ይሁን እውነቱን ይሁን በጣም ከፍተኛ ጭንቀት ፊቱ ላይ ይታይ ነበረ። ትናንትና እንደታዘባችሁት አብርሃም ጋር ያሉት ስሜቶች ትንሽ የተቀያየሩ ይመስላል። ሄርሜላ ላይ ያለ ትንሽ የመቀያየር ነገር ይታያል ፊቱ ላይ ማለት ነው። ዛሬም እንግዲህ ይሄ ቪዲዮ ይቀጥላል ብዬ አስባለሁ ምክንያቱም አብዛኛው የተባሉት ነገሮች በዛኛው ቪዲዮ ላይ አልታየውም። ሜቢ እንግዲህ ዛሬ ከቤታቸው ሊቀርጹ ይችላሉ ወይም የሀኪም ቤቱን ሊቀጥሉ ይችላሉ። ነገር ግን የተባሉት ነገሮች ወይም ያገኘዋቸው መረጃዎች እነሱ እዛ ሀኪም ቤት ያሳዩዋቸው ነገሮች ብቻ አይደሉም። እንግዲህ የትናንትናውን ቪዲዮን ማየት ትችላላችሁ። አብዛኛው ነገር በትናንትናው የነሱ ቪዲዮ አልተገለጸም ማለት ነው። የሚቀርቡ ነገሮች አሉ። እንግዲህ ያንን ያስተላልፋሉ ብዬ አስባለሁ።

ያሉት ነገሮች አብርሃም ወደ ቤቱ ገብቷል። እሱን ሰምቻለሁ። አብርሃም ተሽሎታል ሙሉ በሙሉ አሁን ላይም ቤቱ እያገገመ ይገኛል። የተባለውም ጭንቀት ነው የራስ ምታት ነው እነዚህ ናቸው የህክምና ማስረጃዎች የሚገልጹት ማለት ነው። ያን ያክል ከባድ የሚባል በሽታ አይደለም። በዚህም እንግዲህ ሁላችሁም ትንሽ ትንሽ የሆነ ግርምት እንደፈጠረባችሁና የሆነ ጥርጣሬ እንደፈጠረባችሁ ይሰማኛል። ምክንያት ደግሞ አብርሃም የሄርሜላን የፍቅር ጥያቄ ላለመመለስ ይመስላል፣ እንደዚህ አይነት ድራማዎችን የፈጠረው። አብርሃም ሙሉ በሙሉ ታሞ አይመስለኝም። በእኔ በኩል የማስበው አብርሃም ታሞ አይመስለኝም። ምክንያቱም የህክምና ማስረጃው የሚያሳየው ያን ያክል ህመም እንዳልሆነ ነው። ሁላችሁም ተጠረጥሩታላችሁ ብዬ አስባለሁ። አብርሃም እንደዚህ አይነት ድራማዎችን የፈጠረው ለሄርሜላ ቀጥተኛ መልስ ላለመስጠትና ትዝብት ውስጥ ላለመግባት ነው። ምክንያቱም የሆነ ነገር መፍጠር ነበረበት፣ ወይ ራሱ መሳት ነበረበት፣ ወይ ጥሏቸው መውጣት ነበረበት፣ የሆነ ነገር መፍጠር ነበረበት ብዬ አስባለሁ። የሁላችሁም አብዛኛው ወደ ኢንስም እየነገረኝ የነበረው እንደዚህ አይነት ነገር ነው። አብርሃም ድራማዎችን እየፈጠረ ነው፣ እያስመሰለ ነው፣ አውቆ ነው ራሱን እየሳተው። ምክንያቱም ቀጥተኛ መልስ ለሄርሜላ ሊመለስላት አይችልም። አንደኛ የፍቅር ስሜት ለሄርሜላ አለው ልጁ። ሁለተኛ ደግሞ ቀጥተኛ መልስ ከሰጣት ከሄርሜላ ጋር ማይሆን ጸብ ውስጥ ሊገባ ይችላል፣ ማይሆን ነገር ውስጥ ሊገባ ይችላል። ይሄ ደግሞ ከሩታም ከሄርሜላም ሳይሆን ሊያስቀረው ይችላል። ምክንያቱም የሄርሜላን ጓደኝነት ይፈልገዋል አብርሃም። በሌላ በኩል ደግሞ የሩታን ቅቡልነት ይፈልገዋል፣ ልጁን ማየት ይፈልጋል፣ ሩታ እንድታየው ይፈልጋል። እንደዚህ አይነት ነገሮችን መፍጠር ነበረበት፣ ሩታ ልጁን እንድታሳየው፣ ወይም ሩታ አንዳንድ ነገሮችን እንድትቀበለው፣ ወይም በሱ መንገድ እንድትሄድ ማለት ነው። ስለዚህ እንደዚህ አይነት ድራማዎችን ፈጥሮ አውቆ አስቦበት ነው የፈጠረው እየተባለ ይገኛል። እኔም የሚመስለኝ ይሄ ነው። አብዛኛው ኦዲየንስም እያሰበ ያለው እንደዚህ አይነት ነገሮችን ነው። አብርሃም እያስመሰለ ነበረ ወይም አውቆ ነው ራሱን እየሳተው የሚሉ ነገሮች አሉ። እስኪ እናንተ ምን ታስባላችሁ? በዚህ ዙሪያ ሀሳብና አስተያየታችሁን ግለጹልኝ። እንግዲህ ሩታ አብርሃምን መጠየቋን ሰምቻለሁ። ያው እንግዲህ የተለየ ነገር ኤክስፔክት አታደርጉም። ምክንያቱም ሩታ አንበሳ ነች። ሄዳ እንግዲህ ስፍስፍ ትልለታለች ብላችሁ አጠብቆ ጤንነቱን ትፈልገዋለች። ሩታ ማንም ሰው እንዲታመም እንግዲህ ማንም ሰው አይፈልግም። ለእሷ ደግሞ የልጇ አባት ነው። እንግዲህ በትክክለኛው መንገድ እንደ ማንኛውም ሰው አብርሽን ጠይቀዋለች ማለት ነው። ሩታ ያን ያክል የተለየ ነገር የለም። ሩታም ልጇን ይዛ አልሄደችም። አንደኛው ነገር ብቻዋን ነው የሄደችው ሩታ ጠይቀዋለች። ነገር ግን ያን ያክል በተካበደ መንገድ አደለም፣ እንደ ማንኛውም ሰው እንደ ማንኛውም እንትን አብርሃምን ጤንነቱን ለመጠየቅና ምን እንደሆነና እንደዚህ አይነት ነገር ውስጥ እንዴት እንደገባ ለማየት ነው ማለት ነው። ያን ያክልም ከሄርሜላ ጋር ግብግብ ውስጥ አልገቡም፣ ይህን ያክልም ድራማ አልነበረውም ማለት ነው። ሩታ ጠይቃው ነው የወጣችው ቀጥታ ማለት ነው። ያን ያክል ኤክስፔክት አታደርጉ። ምክንያቱም እኔ እዚህ ነገር ላይ ትንሽ ጠብቄ ነበረ፣ ከሄርሜላ ጋ ግብግብ ይኖራል ወይም የተለየ ነገር ይኖራል ብዬ ስጠብቅ ነበረ። ነገር ግን ምን የተፈጠረ ነገር እንደሌለ ሰምቻለሁ። ያን ያክል ጭቅጭቅም አልነበረም። ሁሉም ተከባብሮ ነው ጠይቃ የሄደችው ሩታ ማለት ነው። ይሄ ነገር ትንሽ አስገርሞኛልም። በአንድ በኩል ደግሞ የሩታን ባህሪ ለሚያውቀው ሰው ያን ያክል አዲስ ነገር የሚሆንበት አይመስለኝም። ለማንኛውም ግን ያው አብርሃም ወደ ቤቱ ተመልሷል። አሁን ላይ ተሽሎታል ማለት ነው። ዋናው መልካሙ ዜና እሱ ነው። እንግዲህ በሌላ በኩል ሄርሜላ ከአብርሃም ርቅ አለው እያለች ትገኛለች። አብርሃም በእኔ ምክንያት ነው እንደዚህ አይነት ነገር ውስጥ እየገባው፣ ስለዚህ መራቅ አለብኝ ብላ መወሰኗን ሰምቻለሁ። ከአብርሃም ለመሰወር እና ለትንሽ ጊዜም ወደ አዲስ አበባ ለመሄድ መወሰኗን ሰምቻለሁ። እንግዲህ ሄርሜላ ታደርገዋለች አታደርገውም፣ ወይም አብርሃም ያስቆማታል አያስቆማትም፣ እሱ የምናየው ነገር ይሆናል። ነገር ግን በሄርሜላ በኩል የተሰማው ከአብርሃም ርቅ አለው ብላለች። ሙሉ በሙሉ ርቅ አለው። አብርሃም ለእኔ ስሜት የለውም። እኔም ደግሞ ፍቅር ውስጥ ስለገባው መጎዳት አልፈልግም በሱ አቅራቢያ ካለው ጉዳት ውስጥ ልገባ እችላለሁ ስለዚህ መራቅ አለብኝ ብላለች ተብሏል እንግዲህ ሄርሜላ ትርቀዋለች እውነት ጨክና ወይም ቆርጦላት ትርቀዋለች አይመስለኝም በእኔ በኩል አይመስለኝም አሁንም ምክንያቱም ሄርሜላና አብርሃም እንዲደጋግሜ ደጋግሜ እንደምላችሁ በቀላሉ የሚለያዩ ሰዎች አይደሉም ሄርሜላና አብርሃም የሚለያዩት በሞት ብቻ ነው ከዚህ በፊትም ብየዋለው በሞት ብቻ ነው። ወይ እሷ ሀገር ለቃ መውጣት አለባት ወይም በቃ በጣም መራራቅ አለባቸው። እንግዲህ አሁን ዘመኑ የቴክኖሎጂ ስለሆነ ያው ፌስካም ምናምን አለ። አገርም ብትለቅ በቪዲዮ ኮል መገናኘታቸው አይቀርም፣ ፍቅራቸው መቀጠሉ አይቀርምና። አብርሃምና ሄርሜላ የሚለያዩት በሞት ነው ብዬ እኔ ቆርጬ በቃ በዛ ወሰኝ ነው ያለሁት። አሁን ላይ የምታያቸው ነገሮች በአጠቃላይ በአብርሃምን በኩል ያሉት እኔ ማስመሰል ነው የሚመስሉኝ፣ ቀድሜ እንደነገርኳችሁ ማስመሰል ናቸው፣ እንደ አብዛኛው ኦዲየንስ ማስመሰል ናቸው ብዬ ነው ዲሳይድ ያደረኩት። እንግዲህ አብዛኛው የሚሰማው ስሜት ይሄ ስለሆነ ማለት ነው። አብርሃም ስሜት እንዳለው ለእሷ ያስታውቃል፣ ፊቱ ላይ ይነበባል። ነገር ግን ግልጽ ማውጣት አይፈልግም ምክንያቱም ብዙ ነገሮች አሉ። በዚህ ጋር ክሶች አሉ፣ በዚህ ጋር ደግሞ የሩታ ጭቅጭቃዎች አሉ። የሩታን ማጣት አይፈልግም ሩታን በአጠቃላይ። ስለዚህ እነዚህ ነገሮች አንጀቱን አምቆ የሄርሜላን ፍቅር አንጀቱ ውስጥ አድርጎ ነው እንግዲህ እምቢ ያላት ያንንም ቀን ማስመሰል ነው አብዛኛው ድራማ ነው የፈጠረው ማለት እንችላለን። ስለዚህ አብርሃምና ሄርሜላ በቀላሉ ይለያያሉ ብዬ አላስብም። ጓደኝነታቸው አሁንም ሊቀጥል ይችላል ነገር ግን የአብርሃም የተደበቀው የፍቅር ስሜት በኋላ መፈንዳቱ ስለማይቀር ያን ጊዜ ሁላችንም የምናየው ነገር ይሆናል። እንግዲህ ለዛ ጊዜ አብቀን ነው የምለው። አብርሃም አንድ ቀን ያፈርጠዋል፣ ይሄ የደበቀውን የፍቅር ስሜት ማለት ነው። ያን ጊዜ ደግሞ ምን እንደሚፈጠር እናያለን ማለት ነው። ለማንኛውም ግን በአብርሃም በኩል አሁን ላይ ማስመሰል እየታየ እንደሆነ ልነግራችሁ እፈልጋለሁ። እናንተስ ምን ይሰማችኋል? በዚህ ዙሪያ የሚሉትን ነገሮች እስቲ ሀሳብና አስተያየታችሁን ግለጹልኝ። በሄርሜላ በኩል ደግሞ ከአብርሃም እርቅ አለው እያለች ትገኛለች። ምን ይፈጠራል ቀጣይ ይህንን የምናየው ነገር ይሆናል። ሩታ አብርሽን ጠይቀዋለች። ይህንንም ውሰዱልኝ። ለማንኛውም የያዝኩላችሁ ዛሬ ይህንን ይመስል ነበረ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቤተሰቦች ሰፖርት ስለምታደርጉኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሁላችሁም ሰላም ሆኑልኝ የሀገሬ ልጆች።